ሩታዬ ማለት ነው የኔ ቆንጆ የመዳም ቅመሞች የኛ ነብር ብለውሻል ዛሬ ሩታ በጣም ነው ቤተሰቦች እያስደሰተችኝ እውነቴን ነው ምላችሁ የእኔ ጀግና የምን ጥሎ ወደ ቤተሰብ መሄድ ነው ቤትሽ ድረስ ትዳርሽን አፈርሳለሁ ብላ የምትመጣን ሴት ዋጋዋን እየሰጠሽ አይኗን እያጠፋሽ መላክ ነው እንጂ የምንድን ነው ደግሞ ትዳርን ለቆ ሜጥ እንደዚህ ነው በቃ እንዲህ መጋፈጥ የመጣውን ነገር ሄደሽባት አይደለም አይደል መታብሽ ነው መታብሽ፣ እስከሆነ ድረስ መጋፈጥ ነው። ሴት ልጅ ደግሞ በተፈጥሯ ብልህ ናት። ባሏን፣ ትዳሯን፣ ቤቷን የሚመጣባትን ነገር እንዴት አድርጋ በብልሃት መያዝ ትችልበታለችና እንደዚህ ፊት ለፊት ተጋፍጠሽ ትዳርሽን መጠበቅ ነው ያለብሽ ሩታዬ። የዛሬው ቪዲዮ ቤተሰቦቼ በጣም ነው ደስ ያለኝ። ራሷን አራክሳ በሚዲያ ለማይፈልጋት ቢፈልጋት ቢሆን መቼ ወደ ሩታ ሄር ነበር። እኔ እኮ ተናግር ያለው ነፂ የሚፈልግሽ ቢሆን ስንት ዓመትም ቁጭ ብሎ ይጠብቅሽ ነበር ወደ ሌላ ሴት አይሄድም ነበር ብያታለሁ። ስለዛ በማይፈልጋት ወንድ ባልጠፋ ወንድ አብርሽ ላይ ሙጥጥብ ላይ ያዙኝ ልቀቁኝ ሞቼ ያገኛለሁ ይ ካልገባው የምትለን ሴት ዋጋዋን መስጠት ነው። እውነቴን ነው የምላችሁ ቤተሰቦች እና ዛሬ እሩታ የሌለን ያስደሰተችኝ እንደዚህ ነው። ብዙ ዋጋ ከፍለሽበታል። የፍቅር በቀላል የመጣ አደለም። ብዙ ተብለሻል፣ ብዙ መስዋዕት ከፍለሻል። ከቤተሰቦች ጋር ራሱ ተጋፍጠሻል አደለም ከነፂ ጋር ማለት ነው። ስለዛ አሁንም ሩታን ብለው የሚመጡ አብርሽን ብለው የሚመጡ ሴቶችን ፊትለፊት በመጋፈጥ ባልሽንም መችም አብርሽ መችም አንቺን ሊያስከብርሽ አልቻለም። የዋህ ጎንም አለበትም፣ ንግግርም አይችልም አብርሽ። አንቺ ግን ነብር ስለሆንሽ ቤትሽን፣ ትዳርሽን፣ መጠበቅ ባልሽን መጠበቅ ያለብሽ አንቺ ነሽ ሩታ። የዛሬው የሩታ ቪዲዮ በጣም አስደስቶኛል። አቤል እንግዲህ ነፂን ጠርቶ ከሩታ ጋር ችግሮቹን በሰላማዊ መንገድ እንዲፈቱ አገናኝቷቸው ነበር። ነፂ ግን ያው ሚኒቅ ሚኒቅ እያደረጋት ነውና ምንም በቃ ነው እንጃ። ነፂን ሳስባት ቤተሰቦቼ፣ በቀል ያዘችው የእውነት በቀል ነው። አብርሽንም ሩታንም ለመበቀል ከኋላ ደግሞ በይ በይ የሚል ሰው አለ፣ ላይ ጠቅሟት ነገር ማለት ነው። እና አብርሽን አግኝታ እንደማታገኘው ታውቃለች። ሲቀጥል ደግሞ ብታገኘው ራሱ ይሄ ልጅ ምን እሺ ብሎ እንኳን ወደ ነፂ ቢሄድ ምን አይነት ፍቅር ነው የሚሰጣት? በግድ የነጥቃ የወሰደች ቢፈልጋት እኮ አይደለም አንድ ሶስት አራት ዓመት አስር ዓመት ይጠብቃታል፣ የትም ትሁን ስለዛ ሚዲያ እየተከታተለች የነበረች ሲ ዛሬ በመጨረሻ ላይ እነዚህ ልጆች ትዳር ይዘው ቁጭ ባሉበት ሳመታ የድሮ ፎቶ እውነት ነመናገር ነዚህ አንድ እውነተኛ ፎቶ የቅርብ ፎቶ ከአብርሽ ጋር የላት ጠቅላላ መት ፖስትተው የድሮ የድሮ ፎቶ ነው እና የተዘጋ ፋይል ማለት ስለዛ፣ ዛሬ እንግዲህ ሚኒቅ ሚኒቅ ስላት ሲያረጋት አብርሽ የቀመሳትን ጥፊ አቅምሳት ነበር። ያው ሩታ በጥፊ መቼም አትታማም፣ በሁለቴ ነው እኮ አብርሽን ጥፊ የሰጠችው እና ነፂንም ዛሬ እንደዛን ያረገቻት እና እኔ ዛሬ ቪዲዮ ሩታዬ የእውነት አስደስተሽኛል፣ የእውነት አስደሰተሽኛል። በቃ እንዲህ ወተሽ ፊት ለፊት ተጋፈጭ። አዲስ አበባ አይደለም የፈለገችበት ትቀመጥ። አንቺ ከትዳርሽ ላይ ግን ንቅ የለም፣ ትዳርሽን ጠብቂ። ባልሽን ተረጅው አዳምጮው በቃ ስልክ እኮ እየደወለች አብርሽ እያነሳላት አይደለም፣ አለች ይሄ ማለት አይፈልግም። በቃ ልጁ እንዲ በግድ የሚሆን ትዳራለ እንዴ? ነፂ እኮ በቃ ያዘችው፣ ቤተሰቦች በቀለው ጌታም በቀለ ያዘችው በቃ ወደ ሩታ ስለሄደ ለመበቀል ነው አላማ እንጂ እኮ አብሪሽ የእሷ እንደማይሆን ታውቃለች፣ ቢሆን እንኳ እንደማይጠቅማት ታውቃለች። ስለዚ ነጻ ያዘችው በቀል ነው። ሲቀጥል ደግሞ ከጀርባዋም በይ በይ በይ የሚሉ የሚገፋፏ ሰዎች አሉ። አንዳንድ የሚያጨበጭቡ ዩቱብ ላይ በኮሜንትም በቪዲዮም አንድ ቡታጀራ ቁጭ ብለው ነብሩክ ምናምን የሚባሉ እነሱም አሉ። በይ በይ እያሉ እነሱ ለቪው መሸቂያ ነው፣ አላወቀችምና እና እነሱም ከዋለው አሉ እንጂ ምንም እንደማታመጣ በደንብ አድርጋ ታውቀዋለች። እና በዚህ አጋጣሚ ሩታና አብረሽ ነጽዬ አንድ አይደለም። ሩታን በምንም በንግግርም በምንም ብታያት የምትችላል ልጅ አይደለችም። በአንዴ ነው አፏን ያስያዘቻት። ና ከዚህ ሁሉ ነገር እውነት እንደ ሴትም ቤተሰብ ይኖርሻል፣ ሚዲያ የሚከታተል ወንድምህት ምህት ይኖርሻል። ና ሴትነትሽን በዚህ ልክ ባልጠፋ ወንድ ባታረክሽ ለበቀልም ብለሽ በቀል የእግዚአብሔር ነው። ምናልባት አብርሽ ሊበድልሽ የሚችላል፣ በድሎሽ የሚችላል ግን ለእግዚአብሔር ብሰጪ ከአብርሽ ባለፈኩ ብለል ከእሱ የተሻለ ታገኝ ነበረ። ና እዚህ ሁሉ ደረጃ መዳረስ የለብሽም ነበረ። ከዚህ በኋላ ያው ሩታ ነግራሻለች፣ በህይወቴ ውስጥ ብገቢ እኔን አድርገኝ ብላታለች። በቃ ዛሬ አስደስተሽኛል። የእውነት ባልሽን ጠብቂ ሩታዬ፣ ብዙ ዋጋ ከፍለሻል ለዚህ ትዳርሽ። ትዳርሽን ጠብቂ ሴትልሽ ብልህ ናት። እሱንም ተረጁው አዳምጪው፣ እሱም ያዳምጠሽ ይረዳሽ። ከዚያ ነፂ ምንም የምታመጣው ነገር የለም፣ ተስፋ ቁርጣ እንደመጣቻት ወደ ቡታጀሯ ትመለሳለች። ምንም የምታመጣው ነገር የለም። እናንተ አንቺና ባልሽ ናቸው፣ ይህን ነገር ግን የዚህን ክፍተት መዝጋት የምትችሉት ማለት ነው። እና የዛሬው ቪዲዮ ቤተሰቦቼ በቃ ተመችቶኛል፣ ጌታን ነው የምላችሁ። እንዴ ሩታዬ የምን ቡታጀራ መሄድ ነው? ብዙ ዋጋ ከፍለሽ አደል እንደ ከቤተሰብ እንኳን ያ ሁሉ ድንጋይ ሲወረወርብሽ እኮ ባሌን፣ ትዳሬን፣ ፍቅረኛዬን ብለሽ እኮ ብዙ ዋጋ ከፍለሻል። ዛሬ ደግሞ ትናንትና ነፂ መታ ደግሞ እንደዚህ አረ ቦታ መስጠት የለብሽም። ጌታን እስከሚበቃ ነው የነገረችን። ቦታ መስጠት የለብሽም ብዬ ማንም ሴት ይንጠበቅ ቤትሽ፣ ትዳርስ ትዳርሽን፣ ህይወትሽን ሊበጠብጡ ከመጡ ዋጋቸውን እየሰጠች መመለስ ነው። ከዛ ትዳርሽ እያበበ ነው የሚሄደው እንጂ ክፍተት እየፈጠርሽ ግርሽ ትዳርሽ እየፈረሰ እየደከመች ነው የሚሄደው ድክመትሽንም እያዩ ያንቺንም አብርሽን እንኳን ታዩ። ንግግርም አይችልም በዛ ላይ ደግሞ የዋህነት ጎን አለበት። የዋህነቱም እያስጠቃው ነው። ስለዛ አንደኛ አንዳንዴ እኮ ሴት ልጅ ትንሽ ጠንከር ስትል በንግግርም ጥሩ ና አይደል? ወንድ ልጅ ትንሽ ለስለስ ሲል ያለበዛ። ሁለቱም እንደ አብርሽ አይነት ከሆኑ አስቡ፣ ይህ ትዳር ትዳር ሆኖ አይቆይም። ስለዛ አብርሽን እንደምታያት ነው፣ ሩታን ደግሞ እንደምታያት ነው። ስለዛ ሩታዬ የዛሬው ደስ ብሎኛል፣ ቪዲዮች ተመችቶኛል። ጌታን ትዳርሽን ጠብቂ፣ ባልሽን ጠብቂ ቤትሽን ጠብቂ። ቤትሽን ልትበጠብጥ ትዳርሽን ልትበጠብጥ ልክ እንደ ነፂ የኋላ ታሪክ ይዛ እየመጣች የምትረብሸው አንሴት ደግሞ ዋጋዋን እየሰጠች ወደ መጣሽ በመመለስ ነው። የምን ማልቀስ ነው? የምን ከባልሽ ጋር ንትርክ ውጣ ውረድ መግባትም አያስፈልግም። ዋጋውን እየሰጠሻት ወደ መጣችበት። እናንተ ስትጠነክሩ ማንም ሰው መሀላችሁ አይገባም። ማንም ሰው ዋናው ብቻ የሁለታችሁ ጥንካሬ ትዳራችሁ ሊያስፈልጋል ብዬ ነው ማስበው። እና ዛሬ እንግዲህ ነፂ ከጥፊ አምልጣለች። አቤል በመሀላቸው ስላለ ከጥፊ አምልጣለች። ድጋሜ ደግሞ ካገኘቻት ከዛም ሊበልጥ ትችላል። ና ነፂ፣ እውነት እንደ ሴት ራስሽን አታርክሽ። በቀል ደግሞ የእግዚአብሔር ነው። በእርግጠኝነት ነው የምነግርሽ፣ ልትበቀይ ነው አብርሽን የመጣሽው ቢሆንም፣ ግን በቀል የእግዚአብሔር ነው። እውነት አብርሽ ነግሮሻል። በድሎሽም ሊሆን ይችላል፣ ግን ከአብርሽ በላይ ታገኛለሽ። እዚህ ደረጃ ከእሷ ጋርም ከእሱ ጋር መሄድ የለብሽም ነበረ። ራስሽንም በዚህ ልክ በሚዲያ መርከስ የለብሽም። አብርሽ ብቻ ያለ ወንድ እስከሚመስል ማለት ነው። ስለዚያ ቢፈልግሽ ስንትና ስንት አመት ቁጭ ብሎ ይጠብቅሽ ነበር። ስለማይፈልግሽ ነው ወደ ሩታ የሄደው። ኮይን ቆንጆ ቢፈልግሽ ምንም ነገር አሸንፈው ነበር። ስለዚያ ራስሽን